ስማማ አንተ ሁሌ ብር ብር ትላለህ። ኧረ አሁንም እላለሁ ብር ብር። ወይ ፍቅር አይዘህም እንዴ? እኔ አይዘኝም። ለምን አይዘኝማ እባካችሁ ይህንን ቪዲዮ የምታዩ መረጃው ለብሩኬ እንዲደርሰው ይሁን። እሱ እንደ ስራው ባልደረባው አይቶ ለሰው ጥሩ አመለካከት አላት እጅግ ጥሩ ልጅ ነችም ብሎ ወደ ሚዲያ ይዟት የመጣው ያስተዋወቀን ሊንዳ የምትባለው ግለሰብ እጅግ ከባድ እንደሆነች፣ እረ እንደውም ዳኒ ምን አይታችሁበት ነው እንደዚህ ያላችሁት? ዳኒ እኮ በሷ በእሷ አንጻር የዋህ ነው የሚባለው እያሉ ስለ እሷ የተለያዩ መረጃዎች አድርሰውኛል። ይቺ ልጅ ገንዘብ በጣም የምትወድ ገንዘብ እያለ ያለችም ሰዎችን እንደምትቀርብም ጭምር የተለያዩ መረጃዎች በውስጥ እየተላኩልኝ ይገኛሉ። ሙሉም በዝርዝር እንመለከተዋለን። እንዲሁም ብሩኬ ላይ ከሰሞኑ ምን አይታ እቺ ግለሰብ ጠጋ እንዳለችም ጭምር በዝርዝር አስደምጣችኋለሁ። ይህ ልጅ በወጣትነቱ በወዙ በላቡ ያፈራውን ሀብቱን እንዳይወሰድበት እባካችሁ፣ ይህን ልጅ ነቅ እንዲል እናድርገው ለብሩኬ መረጃው እንዲደርስ ሲሆን ሙሉም በዝርዝር አስደምጣችኋለሁ። እንደው በቅርቡ የገዛት ያቺ ውድ መ መኪናዋ ላይ ሌላ ነገር ስለታሰበበት ጉዳይም በዝርዝር አስደምጣችኋለሁ። ሰላም ውድ የሀገሬ ልጆች በያላችሁበት ሁሉ ሰላማችሁ ይብዛ። ከተቀመጥኩበት ተነስቼ ሰላምታይን አቀረብኩላችሁ። የሰው ደስታ የሚያስደስታችሁ ቅን የአገሬ ልጆች፣ እረ እንደምን አላችሁ? ሁላችሁም በያላችሁበት ሁሉ ጤናችሁን ይስጥልኝ። እስቲ ለእኛም ቤት ቤተሰብ እንዲሆኑ ሰብስክራይብ እንዲያደርጉ በአክብሮ ትጠይቃለሁ። እንደዚህ አይነት ኦዲየንስ የትም አይገኝም። ሰብስክራይብ አድርጉኝ ስልም ጠየቅኳችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አልፋለሁኝ። እንግዲህ ብሩክና ሃይሚ የነበሩበት ነገር በጣም እልህ ተጋብተው ብዙ ብዙ ነገር ተዳርሰዋል። እንግዲህ ሃይሚም እነዳን ያዋጡኛል ብላ ወደ ሌላ ሄዳለች። በዚህ ሁኔታዋ ኦዲየንስ ሁሉ ተከፍቷል። ብዙ ሰውም መክሯል፣ ብዙ ሰውም ዘክሯል። ይሁን እንጂ ሃይሚ ማንንም ልትሰማ አልቻለችም። ታዲያ እንግዲህ ብሩክ ካለበት ነገር በንዴትም በቅናትም ይሁን አይታወቅም የሆነች ግለሰብን ወደ ሚዲያው አምጥቶ አስተዋውቋል። እሱ ሲያስተዋውቋት የስራ ባልደረባ አይነች፣ በአንዳንድ ስራዎች የተገናኘን ልጅ ነች ተዋውቋት ሲል ሊንዳ ብሎ ስሟን አስተዋውቆናል። እሷ ግን በዚህ በኩል የተለያዩ ሀሳብ እንዳላት መረጃዎቹ እየደረሰኝ ይገኛል። እሬች ልጅ በጣም አክቲቭ በጣም ከባድ ልጅ ነች። እንደውም ዳኒ ምን አለው የተባለ ነው መረጃው ሁሉ የሚወጣው የተባለ ነው ሊንዳ የምትባለው ግለሰብ በፊቱንም በሚዲያው በጣም መታወቅ እንደምትፈልግ፣ ወደ አርቱም መጠጋት እንደምትፈልግ ብሩክና ሀይሚ ቪዲዮ ስትሰሩ ጭምር ድሮንም እንደምትከታተላቸው የሃይሚን ቦታ እኔ አንድ ቀን ይዤ ከብሩክ ጋር ቪዲዮ የምንሰራለው በቀጣይም ብሩክና እኔ ነው የምትመለከቱት ሁሉ እያለች ለተለያዩ ሰዎች አውርታለች ተብሎ መረጃዎቹ እየተሰሙ ይገኛሉ። ይቺ ግለሰብ በንዴት በቅናት ሃይሚን እያናደደች ብሩክና ሃይሚ ጭራሽ እንዲራራቁ አድርጋ ብሩክን እየእጁ አድርጋ አብረው ቪዲዮ ሊሰሩ እንዳሰቡም ጭምር መረጃው ተሰምቷል። ከዚህ ጋር በተያያዘ ደግሞ ሌላ አስደንጋጭ ነገር እየወጣ ይገኛል። ይቺ ግለሰብ በሆነ ጊዜ በቲክቶክ ላይ የሰራችሁ ቪዲዮ አስደንጋጭ ነበር። እኔ ፍቅር አላቅም እማውቀው ገንዘብን ብቻ ነው ስትል ነበር ብለዋል። እንግዲህ ብሩክን አይተነዋል። በልጅነቱ በላቡ ጠፋ አድርጎ የገዛው ውድ መኪና አለ። እሱም በሀገራችን ውድ የሚባለው ነው። ጄቱር ይባላል። ዋጋው ግምትም ከአራት ሚሊዮን እስከ አምስት ሚሊዮን ይገመታል። እሱ መኪና የያዘ ሰው በከተማችን ላይ እንደ ሀብታምም ነው የሚታየው። ታዲያ እንግዲህ ይህንን መኪናም አይታ ብሩክ ባለሀብትና ገንዘብ ያለውም ሰው እንደሆነ ስለተረዳሽ ነው ወደ እሱ የቀረ አልተመቹም እያሉ መረጃውን እያካፈሉ ይገኛሉ። ይቺ ግለሰብ በቀላሉ እንደ ሀይሚ ዝም ብላ የምትቀመጥ አይደለችም። ገና ብዙ ጣጣ ታመጣበታለች። እንዳልሆነም ነው የምታረገው። እንዲሁም የተለያዩ ንብረቶችን ሁሉ ወደ ራሷም ታዞርበታለች። ይቺ ከባድ ልጅ ነች። ፍቅርም ማላቅም እያለች ነው ቪዲዮ ስትሰራ የነበረው፣ በየሚዲያው እየተባለ የተለያዩ መረጃዎች እየተሰራጩ ይገኛሉ። ስለ ጉዳዩ እንግዲህ እኛ በደንብ ለማጣራት ሙከራ ባረግ ነው ይህ ቪዲዮ እውነትም ቲክቶክ ላይ ተለቆ ነበር። በሆነ ጊዜም ይህንን ቪዲዮ አጋርተዋለች። እኔ ፍቅር አላቅም ገንዘብን ብቻ ነው ማቀው ስትልም ተሰምታለች። ታዲያ እቺ ግለሰብ እንዴት ትሁት ሆና ነው ከብሩኬ ጋር ልትቀጥል የምትችለው? እቺ ግለሰብ እውነትም የብሩክን ገንዘብ የብሩክን ንብረት አይታ ነው እንጂ ያከበረችው ለእሱም ጥሩ ስሜት ያላት ብሩክን እውነትም አልወደደችውም ማለት ነው። ታዲያ እንደዚህ አይነት ሰው ከብሩኬ የሆነ ነገርን ይፈልጋል ማለት ነው። ብሩኬም ንቃ ስንል ነው ይህን መረጃችንን ማስደመጥ የፈለግ ነው። ሊንዳ እንግዲህ በቀጣይ ምን አይነት ቪዲዮዎች ይዛ ሲመጣ ብዙዎች ከወዲሁ ለማየት ጓግተዋል። ግን በመጀመሪያ በተለቀቀው ቪዲዮ በብሩኬ ጋር በነበረው ትውውቅ ላይም ባየናት መሰረት ብዙ እማታወራ ትመስላለች። ይሁን እንጂ እቺ ልጅ በጣም ደፋርና ብዙ ነገሮችን በአንድ የምትናገር ልጅ እንደሆነች መረጃዎች ወጥተዋል። ያ የመጀመሪያ ትውውቅ ስለሆነ ነው ዝም ያለችው፣ እንጂ ገና ታያት አላችሁ አረ እንደውም ዳኒ ምን አለው ነው የምትሉት እያሉ ስለ እሷ ብዙ መረጃዎች አሁን ላይ እየተዟዟሩ ይገኛሉ። በዛም አለ በዚህ ግን ብሩኬ አሁንም ቢሆን ከኔ ጋር የሚሰሩ ሰዎችን አትስደቡ እያለ አክብሮት እየጠየቀ ነው። እቺ ልጅ የምታዩባትን ነገር ካለ በጥሩ ነገር ያው አስተያየቱ ማድረሱ ይሻላል እንጂ እባካችሁ ፎቶም አትዘግዝቁ፣ እንደዚህ አይነት ነገርም አታደርጉ። ብሩክ በእንደዚህ አይነት ነገር አይደሰትም። እኔ ጋር ያሉ ሰዎችን ከእኔ የሚራቁም ሰዎችን ፎቶቸውን ስትዘቀዝቁ ስድብም ስትሳደቡ ደስ አይለኝም ብሎ በራሱ በንደበቱ ተናግሯል። እንኳን አሁን ይዟት የመጣው ሊንዳን አይደለም ከሀይሚ ጋር ራሱ ተጣልተው ብዙ ነገር በድላው ርቃው ራሱ እባካችሁ የሀይሚን ፎቶ አትዘግዝቁ ለእኔም አዝናችሁ ነው ይገባ ግን ለእኔ ያዘናችሁ የሆናችሁ የእሷን ፎቶ ስትዘቀዝቁ ደስ አይለኝም ብሎ እጅግ እጅግ የበሰለ አስተሳሰቡን አሳይቶናል። ማንም መሰደብ እንደሌለበትም ገልጾ ተናግሯል። ስለዚህ እሱ ብሩኬ አሁንም የሚለው እኔ ሊንዳ የስራ ባልደረባ አይነት ሁሌ ወንድና ሴት አንድ ላይ ሲመጣ በሌላ ነገር ብቻ አታስቡ እያለ ነው። ግን ይቺ ልጅ ደግሞ በሌላ በኩል በራሷ የምታስበው ስለ ብሩኬ ብሩኬ ጭራሽ የተለየ ነገር ነው። እሷ የሃይሚን ቦታ መቀማት እንደምትፈልግም ጭምር መረጃው በውስጥ እየደረሰኝ ነው። እሱ በቅን በየዋህነት ከሊንዳ ጋር ተቀራርቧል። ሊንዳ ደግሞ ውስጥ ለውስጥ ያሰበችው ብዙ ነገር እንዳለም መረጃዎቹ ተሰምተዋል። የሁሉ የዩቲዩብ ስራም ወደ እኔ መምጣቱ አይቀርም ብሩክም በደንብ ያለው ሰው ነው እኔም በዛ ምክንያት ወደ ብሩክ ተጠግቻለሁ እያለችም ስታስወራም ነበር ተብሎ ቀድሞ መረጃዎቹም ሲሰራጩ ተመልክተናል። በዛም ማለ በዚህ ልጁ የዋህ ነው። አሁንም ቢሆን ሰው አክባሪ ነው። ፈጣሪ አምላክ የውስጡን የዋህነት አይቶ ጥሩ ሰው ላይ ያጋጥመው። እኛ እንዳልነው እንዳወራነው እንደተባለ መረጃውም ደረሰ እንደተባለው። ሊንዳ በተሳሳተ መልክ ተመልክተናት ከሆነ አብረን የምናይ ይሆናል። እውነት ጥሩ ልጅ ሆና ለሱም ጥሩ እንድትሆነው የእውነት ከልብ ምኞታችን ነው። አለበለዚያ ግን ብሩክ ከእንደዚህ አይነት ሰዎች እየሸሸ የራሱን ሕይወት ቢጠብቅ ይሻላል። አለበለዚያ ሃይሚን ለማስቀናት ብሎ ሃይሚን ስታናድደው እሱም ወደ ሌላ ሰው እየሄደ ጭራሽ ጥሩ ያልሆነ ሰው ላይ እየወደቀ ለሕይወቱ የሚበላሽበት ነገር እንዳይፈጠር ከወዲሁ ተፈርቷል። ብዙዎችም እባክህ ብሩክ ጠንቀቅበል፣ አሁን ብዙ ስራዎች የምትሰራበት እድሜ በብዙ ማስታወቂያዎችን ብዙ ሰው ያሰራሃል። ጥሩ ሀብቶችንም እያፈራህ ነው። ስለዚህ አንተነትህን የወደዱ የመሰሉ ብዙ ነገርህን ሊያሳጡ የሚቀርቡ ሰዎች ስላሉ ቆም ብለ ልታስብ ይገባል። ብሩኬ ተረጋጋ እያሉ ገና ካሁኑ ብዙዎች መልእክታቸውን እያደረሱት ይገኛሉ። በዛም አለ በዚህ ብሩክና ሀይሚን አንድ ላይ ለማየት ብዙዎች አሁን ድረስ ጓጉተዋል፣ ናፍቀዋል። ብሩክ አሁን ይዟት በመጣው አዲሷ ልጅ ምክንያት ብዙ ወቀሳ እየደረሰበት ይገኛል። እኛ ከሀይሚ ጋር ነው ልናየቅ የምንፈልገው እሷን የተፈለገውን ነገር እንናገራታለን፣ እንቆጣታለን፣ እባክህ ከሷ ግን አትራቅ እያሉ አሁን ድረስ ብዙዎች መልእክታቸውን እያደረሱለት ይገኛሉ። እንግዲህ በቀጣይ ምን ይኖራል የሚለውን አብረን የምንመለከት ይሆናል። ለዛሬ ይዘንላችሁ የመጣ ነው፣ ግን ጠቅለል ባለ መልኩ ከሰሞኑ ወዲያ ወዲህ ሲሉ ከቆዩት ጉዳዮች መካከል የብሩክና ሀይሚን እንዲሁም ብሩክ አዲስ በቅርብ ይዟት የመጣውን ሊንዳን የተመለከቱ መረጃዎች ነበሩ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኝሁላችሁ። ሰላም